ከቅርብ ሳምንታት ወዲህ በነቢዩ መሐመድ ስለ ላሁ ሌ ወሰለም እና በእስልምና ሃይማኖት ላይ የሚሰነዘሩ ስድቦችና ጸያፍ ንግግሮች በማህበራዊ ትስስር ገጾች ላይ ከቀድሞ በበለጠ ሁኔታ እየተበራከቱ መምጣታቸው ይታወቃል። በሰሞኑን ደግሞ በኦሮሚያ ክልል በመቱ ከተማ አንድ ግለሰብ በነቢዩ ስለ ላሁ ሌ ወሰለምና በኢስላም ላይ በተደጋጋሚ ድንበር በማለፍ ጸያፍ ስድቦችን ሲያስተላልፍ እንደነበር ተሰምቷል። ይህን አስነዋሪና የሀገርን ሰላም የሚያናጋ ተግባር የፈጸመው ግለሰብ በመጨረሻም በቁጥጥር ስር መዋሉን የመቱ እስልምና ጉዳዮች ምክር ቤት መጅልስ አረጋግጧል። መጅልሱ አክሎም ግለሰቡ ለፈጸመው አሰፋሪ ተግባር ተጠያቂ እንዲሆን ክትትል እንደሚያደርጉ አስታውቀዋል። በተጨማሪም የመቱ መጅልስ ህገ መንግስታዊ ግዴታቸውን በመወጣት ግለሰቡን በቁጥጥር ስር እንዲውል ላደረጉት ለኢሊባቡር ዞን ፖሊስ ከፍተኛ ምስጋናቸውን አቅርበዋል። ይህ እርምጃ መንግስት የእምነት ነጻነትን ከመጠበቅ ባለፈ ማንኛውም ሰው ሃይማኖትን በማንቋሸሽና በመሳደብ ሰላምን እንዳያደፈረሱ ለመከላከል ያለውን ቁርጠኝነት ያሳያል። የመቱ እስልምና ጉዳዮች በቀጣይ የፍርድ ሂደቱን በቅርበት እንደሚከታተልና ለህዝቡም አስፈላጊውን መረጃ እንደሚያደርስ አሳውቋል።